በግፍ አስራ ሶስት ዓመት የተፈረደባቸው የቀድሞ የሐዋሳ ከንቲባ አቶ ፀጋዬ ቱኬ ከእስር ስፈቱ የተደረገላቸው ደማቅ አቀባበል በተለይ የምፈጠሩትና የምሰሙት ነገሮች በጣም አሳዛኝና ልብ የምነኩት ናቸው። በተለይ ከቅርብ ጊዜ ወዲህ በሲዳማ ክልል እየሆነ ያለው ነገር በጣም ያፈነገጠ እንደሆነ በርካቶች ሚዲያ ላይ ወጥቶ አቤት ማለታቸው የሚታወስ ነው። ከነዛ መካከል እንግዲህ አርቲስት ቶኪቻው ወይም ዮሀንስ በቀለ ትክክለኛ ስሙ በቶኪቻው የምታወቀው የማያውቀው ኢትዮጵያዊ የለም ማለት ይቻላል። በቅርቡ እንግዲህ እሱ በስዳማ ፖለቲከኞች ላይ በተለይ ከፍተኛ ባለስልጣናት ላይ ወጥቶ ቁጣቸውን መግለጹ የምታወስ ነው። ቁጣ የቶኪቻው ሳይሆን የሕዝቡ ችግር የሕዝቡ፣ መከራ የሕዝቡ ሰቆቃ እንደሆነ ጨምረም ነው። ስዳማ ክልል እንግዲህ ሀብታም ከሆኑት ክልሎች መካከል ሀብት ይገኛል ከተባሉት ክልሎች መካከል አንዱ ነው። በጣም ማደግ ይችላል ተብሎም በርካቶቹም ግምታቸውን የጣሉት ነበር። ታዲያ ምን ያደርጋል፣ ካድሬዎቹ እርስ በርስ እየተቀራመቱ በጣም በሚያሳዝን ሁኔታ ክሌሉን ግጦ ግጦ ባዶ አስቀርቷል፣ በማለትም ነው ተወኪቻው የገለጸው። ከፊልም ደግሞ ደጋፊዎች ቢኖራቸውም አሁን አብዛኛው የስዳማ ልጆች በመንቃታቸው ተኪቾ ጎንነዋል። ተኪቻው እንግዲህ በርካታ ውጣ ውረዶችን ያሳለፈ ለሙዚቃ ኢንዱስትሪ ደግሞ ብዙ ዋጋ እየከፈለ ነው። በተለይ በስዳምኛ ዘፈን አልፎም ደግሞም የአበሬዱ ጅማ በሚለው ዘፈን በጣም በሚገርም ሁኔታ በምደንቅ ሁኔታ ተጫውቷል። ተኪቾ ማለት ሙሉ የኢትዮጵያ ልጅ ነው። አማርኛ ዘፈን ሲሆን በአማርኛ ይዋህዳል። ኦሮምኛ ሲሆን እንደዛው በጣም በሚገርም ሁኔታ ተኪቾ ማለት ትክክለኛ የኢትዮጵያ ልጅ በዘር በብሄር የማያምን ድንቅ ኢትዮጵያዊ እንደሆነ በርካቶቹም ይገልጹታል። ቶኪቻሁን የማይወድ ኢትዮጵያዊ የለም። አዝናኝ ነው። ሁሌም ይናው ደስ ይላል። በርካቶቹም በጣም ይወዱታል። ገና ለገና ቱኬቻው መድረክ ላይ ስወጣ በደስታ ነው ሰው የምቦርቀው ማለት ነው። በተለይ ኮንሰርት ባዘጋጃቸው ስፍራዎች መካከልም ቱኬቻው እንግዲህ በቅርቡ ማህበራዊ ሚዲያ ላይ ወጥቶ ፖለቲካ ውስጥ መግባትም አይፈልግም አልፈለገምም ነበር፣ ግን ሁኔታዎች አስገደዱት። ታዲያ ምን ያደርግ የሚያዘኝምለት የስዳማ ልጆች በከፍተኛ ሁኔታ ስሰቃዩና ስሰደዱ በማለትም ነው ሚዲያ ላይ ወጥቶ የተናገረው። በአሁን ሰዓት የስዳማ ልጆች ስራ አቶ በጣም በሚያሳዝን ሁኔታ በከፍተኛ ሁኔታ እየተሰደ የተወሰዱ እንደሆነ ከክልላቸው ወጥቶ ሌላ ቦታ ምስራቶ እየተቸገሩና እንደተሰቃዩ ጭምር በፊት እንግዲህ የሲዳማ ሕዝብ ለብዙኖች መጠጊያ የሆነው ብዙኖች ደግሞ ገብቶ ሰርቶ የሚለወጡበት ስፍራ ነው። ሀብታም ምድር ነው። በጣም የሚገርመው የተባረከ መሬት እንደሆነ ጀምርም ነው የሲዳማ መሬት እንግዲህ ዞር ዞር ብሎ ላየ ሰው በደንብ የሲዳማ መሬት የሚያውቀው በቡና የተባረከ በቡና ቢሊነር መሆን የሚቻልበት መሬት እንደሆነ ጀምርም የተለያዩ አትክልት ፍራፍሬዎች በጣም የተባረከ ምድር በጣም በሚገርም ሁኔታ ምድረገነት ማለት ይቻላል እንግዲህ ሲዳማ ምድር ማለት ነው። ታዲያ ምን ያደርጋል? ፊታዊና ህጋዊ አሰራር ከሌለ ደግሞ በጣም ይህ ነገር ወርቅ ራሱ ቢያመርቱ ራሱ ዋጋ እንደሌለው ጭምርም ነው። ለዚህም ነው ዋነኛው ቶክቻው እንግዲህ የሲዳማ ተወላጆች ተበድለዋል፣ ተሰቃይተዋል። አሁንም በከፍተኛ ሁኔታ እየተሰቃዩ ነው። ስቃያቸው መቆም አለበት፣ በማለትም ለስዳማ ክልል ከፍተኛ ባለስልጣናት ማስጠንቀቂያ መስጠቱ የሚታወስ ነው። እንደምታወቀው እንግዲህ የስዳማ ክልል ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ነው የተመሰረተው። ረጅም ዓመታት በጥያቄ የነበረው ክልል ነው። እንግዲህ ከደቡብ ወጥታ ነው ሀዋሳ ወይም ስዳማ ክልል አጠቃላይ ለብቻ ክልል የመሰረቱት ማለት ነው። በዛ ዙሪያም እንግዲህ በርካታ ወጣቶች ያለቁበት የእርስ በርስ ግጭት የተፈጠረበትም ሁኔታም ነበረ። በሰዓቱ የደቡብ ልጆች እርስ በርስ የተዘጋጁበት በጣም በሚያሳዝን ሁኔታ በርካቶቹም ደግሞ ያለቁበት ሁኔታ ነው የተፈጠረው። ተወክቻው በሰዓቱ ዝምታ ነው የመረጠው። በጣም ልበቀናና ሆደ ሰፊ ነው። ምክንያቱም ወጥቶም ካወገዘ ሌላ ነገር ነው በሁለቱም ወገር የምንነሳበት በማለት ከዛም የተነሳም ተወክቻው ዝምታን የመረጠበትም ነው። የኋላ ኋላ ስለ ጉዳዩ ስናገር ለምን በሰዓቱ ዝምታን አልሰበርክም በማለትም አንዳንዴ ዝምታን የሚያሰብር ሰዓትም አለ ሁኔታም አለ። ተወክቻው ወዶ አይደለም። ተወክቻው ፖለቲካ ውስጥ መግባትን በፍልስም እንደማይፈልግ ጀምርም በቅርበት የሚያውቁት ያሉ ተወክቻው መሳቅ መዝናናት መጨፈር ነው፣ በቃ ሌላ ነገር ሌላ ክፋት እንደሌለበት ጭምርም ደግሞም፣ በአርቱ ስራ በጣም የተካነና እውቀት ያለው በተለይ የሲዳማን ባህላዊ ዘፈን እንዴት በጣም በሚገርም ሁኔታ እንዳቀረበም ነው ከዚህ በፊት እንግዲህ የሲዳማ ዘፈኖችን ማለት ነው። በጣም የሚገርምና ልዩ ተስጦ ያለው አርቲስት ነው ቶኪቻው እንግዲህ በቅርቡም ወደ ፕሮቴስታንት እምነት ተከታይ ወደ አሁኑ ወደ ቀድሞ ስፍራው መመለሱ የሚታወስ ነው። ግን ዳግም ወደ አለም መሄዱ በርካቶችን ቢያሳዝንም እሱ የግሉ ውሳኔ ነው። ተውኪቸው በግል ጥሩ ጸባይና መልካም ስብዕና ያለው ወጣት እንደሆነ ጨምረም ነው በርካቶቹም እየገለጹ ያሉት ታዲያ ቶኪቾን በማስመልከት በቅርቡ በሲዳማ ክልል ርዕሰ መስተዳድር ላይ አቶ ደስታ ለዳሞ ላይ ናብራን ማርሻሉ ላይ በርካቶች ላይ ክስ መመስረቱም የሚታወስ ነው። በአደባባይ ወጥቶ ተቃውሞ ማድረጉ የሚታወስ ነው። ኢትዮጵያ የምትባል ድምፃዊት ከቶኪቻው ጋር ፊቸሪንግ በመግባት ሲዳማን እጅግ በረቀቀ መንገድ የፖለቲካ ዘፈን የዘፈኑበትን እሷ እንግዲህ አፍኖ መውሰዳቸው የሚታወስ ነው። ከዛም ከቶኪቻው በከፍተኛ ሁኔታ መዛቱ የሚታወስ ነው። በቅርቡ ደግሞ የሲዳማ ክልል ጸጥታ ኃይል ኮሚሽነር መታሰራቸው የሚታወስ ነው። አሁን ላይ የተወክቻውን ትግል ቀጥሎ ነው ማለት ነው። እንግዲህ በጣም በሚያሳዝን ሁኔታ ዛሬ የተሰማው አቶ ፀጋዬ ቱኬ የቀድሞ የሀዋሳ ከንቲባ የነበሩት ያለ ምንም ጥፋት በጣም የሚያሳዝን አስራ ሶስት አመታት ምን ያህል ጭካኔ ነው በማለት ነው። በርካቶቹም እንዴት ምን ያህል ሴረኛ ቢሆኑ እንዴት በገዛ ወንድሞቻቸው ላይ አስራ ሶስት አመት ሙሉ ጽኑ እስራት ምንም ያለ ጥፋታቸው በእስር እየማቀቁ ያሉት በጣም የሚያሳዝን ሁኔታ ስንቱ አቶ ፀጋዬ አለ በእስር ቤት በማለት በየእስር ቤቱ ስንቱ አለ በማለትም ነው እንግዲህ መፈታታቸው በርካታ የስዳማ ልጆች በደስታ ገልጸው አሉ። ስንቶች አሉ በጣም በሚያሳዝን ሁኔታ ያለ ጥፋታቸው እየማቀቁ እየተሰቃዩ ፈተና እያዩ ያሉት ገፈት ቀማሽ እየሆኑ ያሉት በጣም የሚያሳዝ ነው። በርካቶችም እየገለጸው ያሉት የእሳቸው መፈታት በርካቶች ተደስቷል። የሲዳማ ልጆች አሁንም ስንቶች አሉ በየእስር ቤቱ በሚየማጎሪያው በጣም በሚያሳዝን ሁኔታ ያለ ጥፋታቸው በማለት ነው። በርካቶቹም ሀሳባቸውን የገለጹ ያሉት እንግዲህ ለአቶ ፀጋዬ ቱኬ ቀን እንደወጣላቸውም ነው። ምንም በጣም በሚያሳዝን ሁኔታ ከነፍሰ ገዳይ እኩል አስራ ሶስት አመት በጣም በሚያሳዝን ሁኔታ የተፈረዱበት ሁኔታ እጅግ ልብ ሰባሪ እንደሆነ ጨምረም ያለምንም ጥፋታቸው ነው። እንግዲህ ፍርድ ቤት ጥፋት ቢያገኝባቸው ኖሮ አይለቅም እንዳለ፣ ፋይላቸው ተፈትሾ የተፈረዱበት ጉዳይ በምን ምክንያት ነው በሚል ዙሪያ እንደገና ደግሞ ዳግም ፋይላቸው ተከፍተውም ነው ተወኪቻዊ እየገለጸ ያለው እንግዲህ አሁንም ትግሉ ይቀጥላል። በተለይ እስከ ዋና ክልሉ ርዕሰ መስተዳድር መጠየቅ አለባቸው። አሁን አሁን አቶ ደስታ ለዳመው ጨዋ ጨዋጨዋ መጫወት የለባቸውም በማለት ነው ተወኪቻው ሀሳባቸውን እየገለጸ ያለው ማለት ነው። አቶ ደስታ ለዳሞን ደግሞ ከፊሉ ጥሩ ናቸው ብልም ተወኪቻው ግን የእሳቸው ስራ ነው ይህ ሁላ ስዳማ ክሊል ባለስልጣናት ያላሳቸው አንዳችም እውቅና ይህን አያደርጉም። እሳቸው ናቸው መሰረት በማለትም ነው ቶኪቻው እስከ ወዲያኛው ትግሉን ይቀጥላል በማለት በርካታ የስዳማ ክሊል ካድሬዎችን ባለስልጣናትን ትችት እያቀረበ አሁንም ተያይዞታል ማለት ነው ትግሉን ቀጥሏል ቶኪቻው የጀመረው ቶኪቻው ያቀጣጠለው ችቦ በማለት ነው። በርካቶቹም አድናቆታቸውን እየገለጹ ያሉት ቶኪቻው የጀመረውን ግብ ሳያደርስ በፍጹም አንመለስም በማለት የስዳማ ልጆች እልፍ የሆኑት ቶኪቻው ጎን እየቆሙ እንደሆነ የአደባባይ መረጃዎችና ልንታዘብ የቻልነው መረጃዎችም ያሳያሉ። እንግዲህ የአቶ ፀጋዬ ቱኬን በማስመልከትም እነ ኢትዮጵያ በአሁኑ ሰዓትም እስር ቤት እንደሚገኙ ጨምሮ ነው። ድምጻዊት ኢትዮጵያ የምትባል ከተውቂቸው ጋር ፊቸሪንግ ገባችው መውጣቷ እስካሁን ድረስ የታወቀ ነገር የለም። ትፈታ ትፈታ፣ እስካሁን ይፋ የተባለ ነገር የለም። አንዳንዶች ግን የታሰሩት የተፈቱበት ሁኔታም ነው ተፈጠረው። ኢትዮጵያ ትፈታ ትፈታ፣ እሷ ከተፈታች መልካም፣ ደግሞ ያልተፈቱት በርካታ የሲዳማ ልጆች፣ አልፎም ደግሞ በኢትዮጵያ ደረጃም እንደዛው በማለትም ነው። በርካቶቹም ሀሳባቸውን እየገለጹ ያሉት ማለትም ነው። ቶኪቻው እንግዲህ የጀመረው ወደ ኋላ እንደማይል ጀምርም፣ ቶኪቻው ከእነሱ ጋር የግል ጸብ የለበትም፣ የግል ጥቅም የለበትም። እሱ ዋነኛው ዓላማ ሀሳቡና ምክንያቱ ብዙ ነገሮች ሽምግልና፣ ሀሳቡን ለማስቀየር ብዙ ነገር ሊኮለታል፣ ግን ከዚህ በኋላ የሲዳማ ህዝብን እምባሳናብስ አንመለስም። የሲዳማ ልጆች ሀብት ኖሯቸው በጣም በሚያሳዝኑ ሁኔታ በከፍተኛ ሁኔታ እየተሰደዱና ና እየተሰቃዩ በቀን ስራ እየተንገላቱ እንደሚገኙ ጭምርም ነው። መሬታችን ምን አቶ አካባቢያችን ምን አቶ ነው እኛ የምንሰቃየው የሀዋሳ ተወላጆች በከፍተኛ ሁኔታ ስርአቱ በየመንገዱ እየተቀመጡ ነው የሚገኙት። ለምን ብዙ ዲግሪ በማስተርስ ደረጃ ተመርቆ ፈተናቸውን የሚያዩበት ለምን በማለት ነው። የእነዚህን እምባሳና ብስ አንመለስም በማለትም ነው ተኪቻው የጀመረው። ተኪቻው የጀመረውን ትግል በማስመልከትም በርካታ ቁጥር ያላቸው የሲዳማም ኢትዮጵያኖችም ተኪቻው ጎን እንደሆኑ ጭምርም የአደባባይ መረጃዎች ናቸው። ተኪቻው ለግል ጥቅም ወይም የሱስ ስልጣን ወይም የስድብ ሱስ ኖሮት ወይም የተቃውሞ ሱስ ኖሮት አይደለም። እንግዲህ ተወክቻው የጀመረበት ዋነኛው ምክንያት በሰላም መኖር ማንም አልጠላም፣ ከማንም ጋር ሳይጣላ ደስታ ለዳሞ ኮለስ ወንድም ነው። አንድ የአካባቢ ተወላጆች ናቸው። ግን ችግሩ ለምን ህጋዊ፣ ለምን ህጉን በጠበቀ መልኩ ለምን ለህዝቡ አያስብም ለገዛ ወገኑ ለምን አያስብም? ከማለት የተነሳ ነው ዋነኛው ጥያቄ እንግዲህ። ለምን ለህዝቡ አይታሰብም? ለምን ለህዝቡ አያገለግሉ? ህዝብን በቀናነት ለምን አገልግሎ ትልቅ ደረጃ አይደርሱም? ህዝቡ ራሱ እኮ ሽልማት ይሰጣቸዋል በቀናነትና በመልካም ነገር ካገለገሉ በማለትም ነው። ስለዚህ ፊቲ ለስዳማ ልጆች በማለትም ተወኪቻ አሁንም ትግሉ እንደቀጠለ ጭምርም ነው። ስንቷ ተፀጋዬ ቱኬ አይነቱ በየእስር ቤቱ አለ በማለትም ለነዛም ፊቲ በማለት በርካቶቹም የገለጹ ናቸው። ስዳማን በማስመልከት ሀዋሳ ላይ ከፍተኛ ደማቅ አቀባበል እንደተደረገላቸው ጭምርም ነው። የጊዜ ጉዳይ ሆኖ እውነት አወጥቷል። በጣም በርካቶችም እንደተደሰቱ ጭምርም ነው። እሳቸው በመፈታታቸው በርካታ ያዋሳ ተወላጆች ደስታቸውን እየገለጹ አቀባበል እንዳደረጉላቸው ጭምርም ነው። የወጡት መረጃዎችን በማስመልከት ለናንተ ይዘንላችሁ የመጣ ነው። እስካሁን ድረስ እንግዲህ አብሬያችሁ ቆየሁት። ሚኪነኝ ከሚኪታ ቡር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ይህንን ቻናል ላይክ፣ ሸርና ኮመንት በማድረግም ላልሰሙት ይህንን ቪዲዮ እንድዳረስ ያደርጉ። ለእሳታት ካሉኝ አጫጭር መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።